አፋቸውን አውጥተው ምን ይላሉ ሴቶቹ? አቦ የሚመቹትማ የካፊር ወንዶች እኮ ናቸው ምናምን ይላሉ። ለምን ሲባሉ እነሱ ምችት እኮ ነው የሚሉት ምናምን ይላሉ። አዎ፣ የሙስሊም ወንድ እኮ ማይመችሽ ምን ሆኖ መሰለሽ? የሙስሊም ወንድ ዱርዬ እንኳን ቢሆን ወጣትነት ቢያስቸግረው እንኳን አላህን ይፈራና ከማበላሻት እንደወደድኳ አትቅርብኝ ብሎ ጥሎሽ ይሄዳል እንጂ ምንም ችግር አልነበረውም። አንቺ የምትፈልጊውን ብልግና እኮ መፈጸም ይችል ነበር፣ ግን አላፊት መቆምን የሙስሊም ልጅ አይረሳም። በእህቱ ላይ እንዲደረግበት ስለማይፈልግ አንቺ ላይ አርጎ መሄድ አይፈልግም። ማለት ዘርፈ ብዙ የሆነ ምክር ያስፈልገናል። ያናንተን የመሰለ ወንድሞች ለመተካት እየተሰራ ያለ ነገር አለ ወይ?

እርሶም ባላገኘው ትዕስ አለቻቸው። አይ ብትሞቱ ማለት ነው። አቡበከር አለልሽ አሏት። ተተኪያቸው ማለት ነው። እሳቸው ሞቱ፣ አቡበከር ተተካ። ማናችንም ዋቾች ነን። ይህንንም በተመለከተ ያውኔ ብዙ እንዲ ሰው መቼም፣ የሆን ነገር አላህ ሲወፍቅህ በጣም ለቅርብ ወዳጆች ታወራለህ እንጂ የተቀረውን ነገር በጠቅላላ ኢኽላስን ሊያበላሽ ስለሚችል ደግሞ ያበላሻልም። ሰው የሰራውን ስራ ወንጀሉ እንደሚደብቀው ኸይር ስራውንም አስፈላጊ ቦታ ካልሆነ በቀር ጭራሽ መናገር አያስፈልግም። አንድ አምስት ዓመት የሆነው ከራሴ ቤት አጠገብ አላሁ ፍቆኝ የሰራዋት ቤት አለች። እዛ ላይ አርባ ተማሪዎች ለአምስት ዓመት ያህል ቁርአን ይሐፍዛሉ ከአርበዒን ነወዊያ አንስተው

ቡታጅራ ወደ ስልጤ እስከ ሆሳና ድረስ ሀዋሳ የምንሄድ ነበረ፣ የሰሜኑ ክፍል እንመላለስ ነበረ። ግን አሁን ያለው የጦርነት ሁኔታ ስለማይመች፣ ከዛ ውጭ ኦንላይን የሚለቀቁ ትምህርቶች አሉ። ቴሌግራም ላይ ኪታቦች የሚል ቴሌግራም ቻናል አለ። አሁን በሚያሳዝን ሁኔታ ሰዎች በጣም እውቀት ምን ሆኖ ከመቅረቡ ጋር ሳህል ሆኖ ኢዲት ተደርጎ ነው የሚቀርብላቸው። የድሮ ቅጂው ራሱ ከነስተቱ ከነምን ነበር ድሮ የሚቀርቡ ኦዲዮዎች፣ አሁን ኢዲት ተደርጎ በፍጥነት ደግሞ መስማት ፈልጋለሁ የሚል 1.5ቱ ሁሉ ነገር ፋሲሊቴት ሆኖለታል። የሚጠበቀው ምንድን ነው? ሰው ራሱን ማቅረብ። ወጣቶች ላይ ማዝነው ነገር አለ። ተውፊቁ ከአላህ ቢሆንም መለገስ ከአላህ ቢሆንም ወጣቱ ደግሞ እራሱ ተነሳሽነት ማድረግ አለበት። ለሆነ ሰሞን ጠጋ ይልሃል፣ አብረን ዳዋ እንሰራለን ምናምን ይልሃል። ስድስት ወር ሳይሰራ ምን እኔ ከስቲቃማ እንደሚመልሳቸው አላቅም። ይጠፋሉ። መልሰው ምን ሆነ ምናምን ስትል በቃ እሱ እኮ ዩቲዩበር ሆኗል፣ ብሎገር ሆኗል ምናምን ምናምን ምናምን ምንድን ነው የሚሰራው ምናምን ስትል አይ እሱ እኮ ከባድ ሰው ሆኗል፣ ምናምን ቢትኮይን ምናምን ነገር ይሁን ነገር ምናም ነገር ቋንቋቸው እራሱ ይለወጣል። አንተ ለሱና ለምን ስታጨው የነበረው ሰው ያው እንዳልኩ ተውፊቅ ከአላህ ነው ነአ ሐቂቀተን የሚያስፈራኝ ነገር ስለሆነ ምን ሆነ አሁን ብዙ እንደ በፊቱ ሙሐደራ ላይ ትኩረት የለኝም። ትኩረት የምን ላይ ሆኗል? በቃ ለነገ ድንገት ሞትም ሊመጣ ስለሚችል ደግሞ እርግጥም ነው። እኔ እንዲያውም ይሄን ያህል ዘመንም እኖራለሁ ብዬ ገምቼ ማላቅም በህይወቴ ያጋጠሙኝ ነገሮችም ስለነበሩ፣ ግን አላህ ፈቅዶ እስካሁን ኖሬ ያለው ከራሴ ግን ምን ይጠበቃል ሁልጊዜ ዝግጁ መሆን ስላለብኝ ኪታቦችን ምናምኖችን እየጨራረሱ በፓርት በፓርት በክፍል በክፍል ያው እነ ቴሌግራም እነ ቲክቶክ አይመቹም። ቴሌግራም ላይ ግን በደምብ ስለሚመቸኝ በፓርት በፓርት ከፋፍዬ አስቀምጫለሁ። ወንድሞቼም ደሞ ጓደኞቻችን ከኔ በላይ ማከብራቸው እኔንም የሚያቀሩኝ እነሱም አሉ። ያው እኛ የአቅማችን እናስተምራለን። ተውሂድ ላይ ግን በደንብ በቃ ወጣቱ ቢሳተፍ ደስ ይለኛል። ተውሂድ ደግሞ በቃ ከአላህ መለገስም ነው። እንደምታዩት ደግሞ አሁን አመፅም ጭምር በጣም ተስፋፍቷል የሴት ልጆቻችን አለባበስ እህቶቻችን እየገቡ ያለበት በቃ ሰው ፍቅር የሚባለው ነገር እንኳን እኮ ቢያስቸግረው ማለት ነው ወደ አላህ ይመለሳል ያለቃቅሳል እንጂ አፋቸውን አውጥተው ምን ይላሉ ሴቶቹ አቦ የሚመቹትማ የካፊር ወንዶች እኮ ናቸው ምናምን ይላሉ ለምን ሲባሉ እነሱ ምችት እኮ ነው የሚሉት ምናምን ይላሉ አዎ የሙስሊም ወንድ እኮ ማይመች ምን ሆኖ መሰለሽ የሙስሊም ወንድ ዱርዬ እንኳን ቢሆን ወጣትነት ቢያስቸግረው እንኳን አላህን ይፈራና ከመበላሻት እንደ ወደድኳ ትቅርብኝ ብሎ ጥሎሽ ይሄዳል እንጂ እኮ ምንም ችግር አልነበረውም አንቺ የምትፈልጊውን ብልግና እኮ መፈጸም ይችል ነበር ግን አላፊት መቆምን የሙስሊም ልጅ አይረሳም። በእህቱ ላይ እንዲደረግበት ስለማይፈልግ አንቺ ላይ አርጎ መሄድ አይፈልግም። ማለት ዘርፍ ብዙ የሆነ ምክር ያስፈልገናል። ለዛ ደግሞ ብዙ ወጣቶች እየተማርን ነው እኮ ሁሉን ነገር መሙላት የሚቻለው ሰዎች ምን ይላሉ? እውቀት ያስፈልገኛል ይላሉ። ዳዕዋ ይባል ሲባል ያስፈልገናል። እየተማርን እንሙለዋ ታዲያ እንጂ ገና አንተ ተመረ እስክትጨርስ ድረስ 20 ዓመት። በዚህ 20 ዓመት ውስጥ ደግሞ ሰዎች ፈርጥቀው ሌላ ቦታ ይሄዳሉ። የእኛ አገር ሕዝብ ደግሞ ምርጥነቱ ምን እንደሆነ ታውቃላችሁ? አላህን ፍራ ሲሉት ይገባዋል። የሆነ በቃ ቃለል ቡኻሪ ምናምን ብለህ ሰነድ እንድታወራበትም አይፈልግም። ተው አላህን ፍሩ እምትል ቃል ብቻ ፍሬንታስ ታስ ይዘዋለች ሕዝባችን። ሲጋራ እያጨሰ እያጨሰ እኮ ተዋላህም ፍራ ወንድሜ ስትለው እኮ የሚቆም ህዝብ ነው ያለው። ሱብሃንአላህ። እና ወንድሞቼ እባካችሁ ሁላችንም በየሰፈራችን መድረሳዎችን ብናቋቁም ቁርኣን ያቀሩ ሰዎችን ወደ ንግዱ ዓለም እንዳይመጡ እዛው ገንዘባቸውን እየቻል እንደ ሞዛቸውን እየቻል መድረሳዎችን ገንዘብ እየቻል ዲን ልንገራችሁ፣ አላህ ምን አለ ጃሂዱ ታገሉ ቢ አምዋሊኩም ካለ በኋላ ነው ወአንፉሲኩም ያለው። በገንዘባችሁ ካለ በኋላ ነው በምን በነብሳችሁ ያለው። ገንዘባችን ብዙ ጊዜ ገራሚ ገራሚ ስልኮች፣ አይፓዶች፣ ምርጥ ምርጥ ቦታዎች፣ በርገሮች፣ ማርክ ያላቸው ልብሶች ፓንት በማርክ እየለበስን ሱብሃንአላህ፣ መስጂድና መድረሳ ሁሌ ሲለመንለት ይታያል። በቃ ይሄ ልብ የሚሰብር ጉዳይ ነው። የአላህ ባሪያዎች ወይ ከልብ ብንተጋ እብን ተጋ አላህ ራሱ ክፍተቱን ይሞላዋል። አሁን አሁን ግን በቃ የሚያስጨንቅ ደረጃ ደርሰናል። ይጨንቃል፣ ግን አላህ ደግሞ ያው ነብዩ ሰለላሁ ዐለይሂ ወሰለምንም ራስን ልታጠፋ ትደርሳለህ ሆይ ሰዎች ባያምኑ እንዳለው ሂዳያ በሱ እጅ ነው። እኛ ግን ሰበቡን ማድረስ አለብን። ሰበቡ እኔ በጣም አንሷል ባይነኝ እኔ የራሴን ስራ ሳየው ራሱ በቃ ወይ የሆነ ጊዜ ኢዲት ደከመኝ እላለሁ፣ የሆነ ጊዜ ደግሞ የሆነ እንትን አለብኝ እንደዚህ አለብኝ። ግን በቃ ሞት አለ ደግሞ ስል ሁሌ በቃ ይሄ ነገር ይጠቅመኛል። እንዲያውም እስካሁን ኖርሃል እኮ ጌታህን ልታመሰግን ይገባል። ባልታገል ቶሎ ሳይመጣ ያ ሞት ያቺ ነገር እያነሳሳችኝ እስካሁን ቶልቶሎ ቶልቶሎ ኢዲቴን እየለቀኩ ኢዲቴን እየለቀኩ ኢዲቴን እየለቀኩ አልሐምዱሊላህ አላህ ይቀበል። ወንድሞች ግድ የላችሁም ከትንንሽ አሁን የው ክረምት በጣም አስፈሪ ጊዜ፣ ሰው በትርፍ ጊዜው ነው የሚበላሸው። የምታውቁትን ነገር ሁሉ ሰው ገብቶ ምን ቢያደርግ በየሰፈሩ ቢያስተምር ያቅሙም ቢጥር ኢስላሜት በደረሰ ሱብሓንላህ፣ የብዙ ወጣቶች አኽላቅ ስንት በተለወጠ። አሁን ወጣቱ ጠቅላላ እንዴት ብዬ ባጭር ጊዜ ሊያልፍልኝ ይችላል ዩሮፕ እንዴት ብዬ ነው ምገባው? ሐሳቡ ፊክሩ ጠቅላላ ምን እንዲሆን ተመቷል? ገንዘብ ማግኘት እንዲሆን ብቻ። ከስዊድን አንድ ምትወስደኝ ችግር የለም፣ በቃ 50 ዓመትም የሚሙላት ቢፈልግ ነጭምቱ፣ እኔ ችግር የለብኝም፣ ከዚህ ሀገር ብቻ ልውጣ። ሰው እንዴት በዚህ ደረጃ ራሱን ለስሌቨሪ፣ ለባርነት ይዳርጋል? ቅርአታችንን ነቅራ፣ አላህ ባለው ጊዜ ገንዘብ ይሰጣል። ያለ እድሜ ደግሞ ገንዘብ ከመጣ ራሱ ጥፋት መሆኑን አውቀን በቤተሰቦቻችን ተመርቀን ቤተሰቦቻችንን ስራ ረድተን መስጂድ አካባቢ፣ መስጂድ ዙሪያ እዚ አካባቢ የሚሰሩ ስራዎች ላይ ቢዚ ብንሆን ኢስላምም ያብባል እኛም እናብባለን። በረካ ያላቸው ትውልዶች ይሰጠናል። ግን አሁን ያለው ሁኔታ የዓለም በተለይ ለወደፊት ነው ያስፈራኛል። ለምን እንደዚህ በቃ አንዳንዴ ብዙም ባይሆን ዜና ምናምን መከታተል አልወድም። ግን የምከታተላቸው ነገሮች አሉ። እየገባው ስከታተል ዓለም እየሄደችበት ያለው አቅጣጫ በጣም የሚያስፈራ አቅጣጫ ነው። በመንግስታት በአንድ መንግስት አይደለም፣ በመንግስታት ደረጃ ዶክመንት ፈርሙ እየተባለ በተለይ አፍሪካን ሙሉ ለሙሉ የምን ቀንበር ውስጥ ለማስገባት የምዕራባውያንን ፖሊሲ እንድትፈጽም ግብረሰዶም አይመለከትሽም፣ ፈጽሚ። ሴት ለሴት አይመለከታችሁም፣ ፈጽሙ። አፍሪካዎች ሆይ ይሄ ደግሞ ትራንስጀንድ የሚሉት አለ። ጾታ መቀየር ፈጽሙ፣ አይመለከታችሁም። ሰው ከእንስሳ ጋር መኖር ሙባረክ ሊረዳኝ ይችላል። እዚህ ብዙ ማውራት አልፈልግም። ይሄ ዩሮፕ የሚባል አገር ዲሞክራሲ በጣም ኤክሰርሳይስ እናደርጋለን ስለሚሉ ምን ሁሉ ይፈቅዳሉ። የሰው ልጅ ከእንስሳ ጋር አብሮ መተኛት ይችላል የሚል ህግ አላቸው። ልብ በሉ። እንደገና ራስ ማጥፋት ይቻላል ይላሉ። አሁን ማውሰስቆ ማሽን ተዘጋጅቶላቸዋል። የሆነ ማሽን አለ፣ የሆነች እንደ ይተኛሉ እዚያ ውስጥ፣ ከዛ ራሳቸው ጠቅ ያደርጋሉ። ራሳቸው ማጥፋት ፈቅደዋል አሁን የፈለገ ሰው ራሱ ፈርሞ እዛ ማሽን ውስጥ ይገባል። ያቺ ማሽን ጠቅ ያደርጋል፣ ህይወቱን ያጠፋል። ድሮም ማቅ የነበረው እኔ በምን በኩል ነበረ፣ ትፈርማለህ፣ በደም ስርህ ይሰጠሃል፣ በሰላሳ ሰከንድ ውስጥ ትሞታለህ። አለ ምን ልላችሁ ነው እኛ ለወደፊቱ የሚጠብቀን ከባድ ነገር አለ። ነቢዩ ሰለላሁ አለይህ ወሰለም ምን ብለዋል መሰላችሁ በደአል ኢስላሙ ገሪበን አሰያዑዱ ረባ ሪባ ፈጡባ ሊልጎረባ እስልምና እንግዳ ሆኖ ጀመረ ተመልሶ እንግዳ የሚሆንበት ዘመን ይመጣል። እስልምና እንግዳ በሚሆንበት ዘመን ለእንግዳዎቹ ጡባ የምትባል ጀነት አለቻቸዋሉ። ድሮ የምናውቃቸው የነበሩ መጥፎ ነገሮች ጠቅላላ ዛሬ ሓላል በሚመስል መልክ እየመጡ ነው። ስለዚህ ሁሉ ሰው በየአካባቢው መድረስ አያቋቁም። ያን መድረሳ አቅማችንን ያህል አላህን እየለመን አግዘን ሰው አውጣለን እንበል። ብዙ ወንድሞች ምናቃቸው እውቀት ያላቸው ኑ እስቲ አብረን ዳዕዋ ቦታ እንሄድ እስቲ ዳዕዋ ተለማመዱ ብለን ምን ለምናቸው ልጆች አሉ። ሁሉም ሰው ግን ወደ ኋላ ይሸሻል። እውቀቱንም ካወቁ በኋላ እስላም ኃላፍትና ነው እኛ ካልተረከብነው ማን ይረከባል ያላህ ባሪያዎች ወይ ዳእዋ ደግሞ በልምምድ ነው አንድ ምንረሳው ነገር አለ። አላሁ ስብሐነሁ ወተዓላ የሰው ልጆችን በወሬ ደረጃ አበላልጧቸዋል ልክ በመልክ እንደሚያበላልጠው በሀብት እንደሚያበላልጠው አንዳንዱ ሰው ትንሽዬ ነገር ተናግሮ ለሰዎች እንዲጣፍጥለት ያደርገዋል አንዳንዱ ሰው ረጋ ብሎ ያወራል። አንዳንዱ ሰው ደግሞ ንግግር ማይችልም ይመስለናል። ሁሉም ግን የአላህን ቃል የነብዩን ቃል ሲያወሩ ሰለላሁ ዐለይሂ ወሰለም አላህ ሰው ልብ ውስጥ ያደርስላቸዋል እንጂ የሆኑ ሰዎች ብቻ ያወሩ የገሌ አንድ በቱ እኮ ይጣፍጣል የሚባል ነገር የለም ያላህ ባሪያዎች ሆይ አላህ ይዘንልን። ያስፈራል።